ሰላም ሰላም ውድና የተከበራችሁ ቻናል ቤተሰቦች፣ እንዴ እንደናችሁ? እኔ ደናነኝ ነኝ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ ጋር ፈጣሪ ይመስገን ሁሉ ሰላም ነው። የዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሰብስክራይብ እያረጋችሁ ጀምሩ ይላችኋለሁ ቤት ቤተሰቦች። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ሄሉና እንዳልክና ይሄ ልጅ ነው። ይሄ ልጅ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እንግዲህ እንዳልክ ደግሞ በሄሉ እየሸቀለ ይገኛል ማለት ነው። ማምሻ ፕሮግራም ብሎ ሌላ ዩቱብ ላይ ካች ብለዋል ማለት ነው። እኛ የምናውቀው እንዳልክ ዩቱቡ ሳይሆን ሌላ ማምሻ ፕሮግራም ብሎ ሌላ ዩቱብ ላይ ካች ብለዋል ማለት ነው። እንግዲህ እንዳልክ ለነገራችን ላይ አንድ አመት ሆኖኛል ነው አለ ያ ዩቱብ ከተከፈተ ማለት ነው። ዛሬ የሰሩበት ያለው ዩቱብ ወደ ሰባ ሰባት ወይ ሰባ ስምንት ሰብስክራይብ አለ አንድ አመት ሆኗዋል እያለምን ማለት ነው። እንግዲህ እዛ ዛ ሰተሰርቶ አቅም እንግዲህ አሁን ከኛ ተደብቆ እዛ ቪዲዮ መቅረሱ ምን ለምን እንዳስፈለገ ያዶ ነው እንግዲህ ዛሬ ስለ ሄሉ እየተናገረ በጣም ረዥም ሰዓት ነው ያወሩት። እኔ ግን ቪዲዮ መስገባት ስለማልችል ነው ያላስገባሁት። አንድ ሰከንድ ብቻ ነው ያስገባሁላቸው ማለት ነው። አንድ ደቂቃ ብቻ ነበረ ምፈቅድ ልጅ ስሆን ያስገባሁላቸው ማለት ነው። ቤተሰቦች እንግዲህ ዛሬም እንዳልክ በጣም በጣም ነው እየገረመኝ ያለው ከዚህ በፊት ከሄሉ ጋር ላንገናኝ እንችላለን ብሎ ተናግረው ነበረ። የሱ ቪዲዮ ላይ ቁጭ ብሎ የሰራበት ቪዲዮ ላይ ሰምታችኋል፣ ወይም ደግሞ አይታችኋል ብዬ አስባለሁ። ዛሬ ደግሞ ምን እያለ ነው? ሄሉን አገኝቼ ለማውራት ብዙ ጊዜ ሞክራለሁ፣ ሊመቻችልኝ አልቻለም፣ ሊያገኛት አልቻልኩም ነው አለ። እንግዲህ ከዚህ በፊት እኔም ተናግራለሁ። ብዙ ሰዎች ሊኮለታል እነጥሌ ሊኮ ነበረ ወደ ሄሉ ማለት ነው። ሄሉ ግን እኔ አልፈልግም ብላ ነው የመለሰችው ማለት ነው። ዛሬም እሱ ላይ የምታየው ምንድን ነው ከሄሉ ጋር ተመልሶ ቪዲዮ ለመስራት መቶ በመቶ ሆኖ ያስባል ማለት ነው። እንዳልክ በጣም ነው የገረመኝ እኔና ሄሉ በፍቅር ውስጥ ስንገባ ነው ፍቅር ውስጥ ስንገባ ነው የተለያየ ነው አለ። ፍቅር ውስጥ ስንገባ ነው ነገሮቹ የተበላሹብን ነገሮቹ እንድለያይ ያደረገን እንጂ እኔና ሄሉ ምንም ማነት ጥላች የለንም ምንም ማነት አልተቀያየምንም አለ ማለት ነው። እንግዲህ ሄሉ ህይወት ይቀጥላል፣ ሰው ይሄዳል፣ ሰው ይመጣል ያለችው ነገር ብቻ ነው ተናደርኩ እንጂ እኔና ሄሉ ምንም ማለት ጥላቻ የለንም። ምንም ማለት የተለያየ ነገር የለም። ነገሮቹ ግን ፍቅር ህይወት ውስጥ እየሄርን እያለ ወይም ደግሞ ፍቅር ስንጀምሩ ነው ነገሮች ሲበላሹ አይ ገና እናቁማለን እንደዚህ ከሆነ እንደዚህ ሆናል እንዲ ከሆነ እንዲ አይሆንም ብለን አቆም ኖ እያለ ነው ማለት ነው። እንክዲ እንግዲህ ሄሉ እኔ በጎደኝነት እንጂ ፍቅር ውስጥ መግባት አልፈልግም ነው አለ። እስጋ ነው የገረመኝ ማቤቴ እኔ እሷ አስገድዳ ነው አስገድዳ አስገድዳ ፍቅር ውስጥ እያስገባች የመሰለ ነው ማውራ እግዚአብሔርን ነው ምላችሁ እና ሄሉ በግድ ማለት እንዲህ አለ እሷ አለ። ኦዲየንስ እንድንጋባ እንድንፋቀር ስለምፈልጉ የነሱን አሳብ ይዛ ነው ፍቅር የጀመረችው ወይም ደግሞ ፍቅር እንድንጀምር፣ እንጀምር ፍቅር ውስጥ እንድንገባ የገፋፋችኝ ወይም ደሞ እሷ እንደ ኦዲየንስ ፍላጎት መሄድ ትፈልጋለች፣ ኦዲየንስን ማስደሰት ትፈልጋለች። ነው አለ እንዴ ሄሉ፣ እኛ እንዳልኪን አፍቅሪ ሄሉ እንዳልኪን አግቢ ብለን ነው እንደ እሷ አንተን ምታገባ ወይም ደሞ አንተን ፍቅር ውስጥ ምትጨምሮ። እኔና ሄሉ የተለያየነው ፍቅር ውስጥ ስንገባ ነው ነገሮች አብሮ ፍቅር ላይ ፍቅር ውስጥ ሆነን አብሮ አይሄድም። አብሮ አይሄድም ማለት እንዴ ሽማግሌ ልካለሁ፣ ሽማግሌ ለመላክ ተስማምቻለሁ፣ በቅርቡ ቀለበት አድርግልሻለሁ እያልኮ አንተ ወይም ደግሞ አንተን የሚመስለው ሰው ነበረ ለካ ኖ። ምንድን ነው ሳ እኔ አልገባኝም። እስቲ በእናታችሁ ነገሩኝ። እግዚአብሔርን ነው የምላችሁ። እሱ ዛሬ ላይ እዚ ጋር ቁጭ ብሎ ሄሉ ገፋፍታ ፍቅር ውስጥ እንዳስገባች እንዴ? እሱ ራሱ እኮ ነው ቀለበት አድርግልሻለ ወይኔ እጅሽ እኮ ቀለበት አድርጉልኝ አድርጉልኝ ይላል ብሎ አፎስ ከፍቶ የነበረ ዛሬ ላይ ምንድን ነው እኔና ሄሉ በፍቅር ሳይሆን በስራና በጎደኝነት አብረን እንደተጣልን ሁሉ ተታርቀን እንደዛ እንድንቀጥል ፈልጋሉ እያለ ነው። በጣም ነው የገረመኝ። እግዚአብሔር ነው ምላችሁ እና ምን ያነት ማለት እኔ በእግዚአብሔር የምተማመን ሰው ነኝ እኔ እግዚአብሔር የምፈራ ሰው ነኝ ይላል። እግዚአብሔር የምትፈራ ሰው ብትሆን እኮ እንዳልኩ ነትልን ገር የእኔ ቪዲዮ ያል እግዚአብሔር የእኔ ቪዲዮ ያል እና የእግዚአብሔር የምትፈራ ከሆነ እኮ ሄሉ እኔ አላ ፍቅርሽም ፍቅር ውስጥ አንገባም። ቀድሞ ከካሜራ ጀርባ ወንድ ብትሆን ወይ ደግሞ ለሄሉ የምታስበው ሰው ብትሆን ማለት ነው። ከካሜራ ጀርባ ሄሉ ፍቅር ውስጥ አንገባም። በጎደኝነት ነው መስራት የምፈልገውም ከአንች ጋር መሆን የምፈልገው ከሀልካት እኮ አንተ ስትቀባጥሮ እኮ ነው ሄሉ እውነት ነው ብላ የተቀበለችው። ሄሉ ደግሞ ተቃላችው ትንሽ ነገር ነው የሚያሳምናት። ትንሽ ነገር ነው የምታምነው። ሴትም ናት እኛም እንደዛ ነው ሁላችንም ማለት ነው እና ሁሌም ከአንቺ ጎንነኝ ነኝ እያልክ የነበረ አንተ ነው እንዳልክ ምን እየሆንክ ነው ማርያምን በጣም ነው የገረመኝ እግዚአብሔርን እና እኔና ሄሉ በፍቅር ውስጥ ስንሆን ነገሮች ያህል ተማቻቸ ከዛ በኋላ እዚህ ላይ እናቁም እናቆም ተማ ብለን አቆም ነው እሷ የሆነች ሴት በዋትስአፕ እኔን ታወራኛለች ሄሉን ታወራለች ቀድማ መታ ሄሉ እኮ ከናት ጋር ተታረቀች በውስጥ ያወራሉ ብላ ነገረችኝ። አስቡት፣ የሚመስል ነገር ነው። እግዚአብሔር የሆነች ሴት ሄሉና ናት ተታርቋል በውስጥ መዝመር ያወሩ ብላ ነገረችኝ አለ። ያችው ሴት ሄዳ ደግሞ ለሄሉ እንዳልክ እኮ ለፍቅር ሳይሆን እሱ እኮ ሌላ ሴት አለ ብላ ነገረችሁ። ሄሎ ሄና ምና ነው ይመስላችኋል? ሄሎ ሄን ሀብታም ነው እርግጠኛ ነኝ። ሄሉ ሰው ይሄዳል ሰው ይመጣል ብላለች። አንተም እኮ አልኮ አልክ እሷ ይሄ ስትል ነው የተናደርኩት። እኔ እሷ ጋ መጥቼ እኔ እሷ ጋ ሄርኩ እሷን ትቼ ሄርኩት። አዎ አንተ ነው እሷ ጋ ሄርኩ አንተ ነው ከሳ ህይወት የወጣ እሷ አይደለችም። አንተ ነው ጥፋተኛ፣ እውነት መቶ በመቶኝ ድንገር እና እንዳልክ በድሎሻል ወይ ብዬ የሚጠይቅልኝ ሰው ፈልጋለሁ ይላል። ደግሞ በደለኛ አላለችም እ አሁንም በደለኛ አላለችም። ተለያየን ነው አለች እንጂ በደለኛ አላለችም። በፍቅርም በጎደኝነትም በጣም መልካም ጊዜ ያሳልፈናል ከእንዳልክ ጋ ብላ ነው ተናገረች እንጂ እንዳልክ በጣም ጥሩ ሰው ነው አለች እንጂ። እንዳልክ እኮ እንዲህ አድርጎኛል እንዲህ አድርጎኛል እንዲህ ዋሽቶኛል ሽማግሌ ልካለሁ፣ ቀለበት አድርግልሻለሁ ብሎ አታለኛል፣ ዋሽቶኛል ብላ እኮ እሷ ሚዲያ ላይ ወጥታ አልተናገረችም። አንተ አሁን ምን ምን ቤት ነው እሷ በሌለችበት ካሜራ ደቅ ነው ስለሷ ማውራት እኔ በጣም ነው የገረመኝ። ሄሎ እንዲህ አይነት ሴት አይደለችም። ሰአት ገዝቼለት አብር አርባ ምንጭ እጄ ልስጣት ብዬ እኔ እዚ ሀሳብ ላይ ያለው፣ እሷ ደግሞ ወጥታ እኔና እኔ እንዳልክና እኔ ተለያይተናል ብላ ሶሻል ሚዲያ ላይ ወጣች። እና ታዲያ እሷ ኮ በአንተ ተስፋ ስትቆርጥ ነው